አለማየው ታደሰ በጣም የወደው የማከብረው ተዋናይ ነው። በነገራችን ላይ በጣም ሞደለት ተዋናይ ነው። የተሰጠውን ካራክተር በተግባር የሚሰራ የእውነት ጎበዝ ተዋናይ ነው እና ከተዋናዮች በልጅ በሚስቱ በስነስርዓት የኖረሱ ነው። ያልተፋታ ተዋናይ የለም አይደለም? እሱ የእውነት እስካሁን ከልጆቹ ምርጥ እንደሱ ነው የሚያክል ልጅ አድርሷል። ብቻ ጎበዝ ነው፣ በእምነቱን ጎበዝ ነው። እውነቱ ለመናገር ማለት ነው። ለዛ ነው ትዳሩ እስካሁን ሊቆይለት የቻለው ብዬ አስባለሁኝ። ቢኮዝ ያልተፋታ ተዋናይም ሆነ አርቲስት አለ ብዬ አላስብም፣ እስከማቀብ ድረስ ማለት ነው። እና ፍቅር ያው ሞትህ አይቀርም። የምንሞትበት ቀን መች ነው? የት ነው? በምን ሰዓት ነው የሚለው ብቻ ነው ማናቀው እያለ ነው። አዎ ሞት በቀጠሮ ቢመጣ ኑሮ ማንም ሰው አይኖርም ነበረ። እና በትክክል ሁሉም ነገር የምናቅደው በቃ የሆነ ነገር ሳላረግ ይህንን ሳላረግ ይህንን ሳልሰራ። ምን ነገር አለን? አብዛኛዎች አሁን እዚህ ውጭ ያለ ነው በቃ ይሄንን ሳላደርግ ሀገር አንገባም ምንላለን። ይህንን ሳላር ብሄር ሳልሰራ ምን ሳይኖረኝ ምን ይዤ ገባለሁ ምናምን በሚል ጊዜያችንን እናጠፋለን። እድሜያችን፣ ሁሉም ነገር ማለት ነው እናጠፋለን። ነገ የኛ አደለም፣ በእኛ እጅ እንደሆነች አናቅም አደለችም። እና እግዚአብሔር አምላክ አሟሟታችን ያሳምርልን ይባላልም፣ መጨረሻችንም ሳይሆን አሟሟታችን ያሳምርልን ይባላል። እና እውነት ነው የምር ሞት በቀጠሮ ቢሆን ማንም አይኖርም ነበረ። ፍቅር ይኖረን። ፍቅር ካለን የምናቀደው እቅድ ሎንግ መሆን የለበትም ብቻ አርዝማችሁ ስታስቡት ያንን ያቀዳችሁን እቅድ ብዙ ነገር እንትን ያደርግ ሚስ ያደርግብናል፣ ማለት ነው እና የእውነት ብዙ ነገር እንዳስብ ነው ያደረገኝ፣ ይሄንን አቶ ብሩክ የለቀቀውን ማለት ነው። ደስ ይላል የምር፣ እንደዚህ አይነት ትምህርት ሰጪ ነገር ሲለቁ እኛም እንንማርበታለን ማለት ነው። ቢኮስ እነሱን ተምረውበት ነው ሂስትሪ የሚያደርጉት ማለት ነው። እናንተም ተማሩበት፣ ተምራችሁ በተግባር ማድረግ ማለት ነው። አብዛኛው በተለይ ውጭ ያለ ነው ማለት ነው። ውጭ ያለ ነው የምር፣ እኛ ሁሉ ነገር እንትን ሳንል ጊዜያችን ይሄዳል፣ እድሜያችን ይሄዳል። በቃ ሁሉ ነገር ማለት ነው። አሁን እዚህ ቤተሰባቸው ሳያዩ አገር ሳይገቡ ማለት ነው፣ አባት እናታቸው እያጠዋሉ፣ ይህንን ሳላረግ፣ ይህንን ሳልገዛ ገዛ ምን ይዤ እገባለሁ በሚል ማለት ነው ቤተሰባቸው ሳያዩ ብዙ ዓመት የቆዩ አሉ እዚህ ማለት ነው። እቅዳቸው ምን እንደሆነ ነው፣ እቅዳቸው ብዙ ስለሆነ ለወንድ እንትን እቅድ ስለያዙ ነው ብዬ አስባለሁኝ። እና እንደዚህ እንዳላደርግ እንዳናደርግ ማለት ነው፣ ይህንን ትምህርት ይሆናል ብዬ አስባለሁኝ። ከዛም አልፎ ተርፎ ቤተሰብ አባትና እናት ልጅ በምን አይነት ፍቅር ነው የሚያሳየው? አባት ለልጅ ፍቅር የሚያሳየ አለ፣ አብዛኛው አሉ ልጆች ወልደው ዞር ብለው የማያዩው አሉ። እና ይሄንን ደግሞ እንዳይሆን ምክንያቱም ነገ ይህንን ሳላደርግ ይህንን ሳታዩ ትሞታላችሁ፣ አላችሁ እዚያ ቤት ትጠየቃላችሁ። ለልጅ ለፋሚሊያችሁ ምን አይነት ፍቅር አሳይተሃል? ትጠየቃላችሁ። እናንተ የሰራችሁትን አጽያት እናንተ በራሳችሁ አንደበት ነው የምታነቡት ማለት ነው ስትሄዱ፣ እዚያ ቤት ሰማይ ቤት ስትሄዱ ማለት ነው። እንደዛ እንዳንሆን እግዚአብሔር አምላክ ይርዳን ያግዘን፣ አሟሟታችን ያሳምርልን። በእውነት በጣም ደስ የሚል ትምህርት ሰጪ ሂስትሪን ያደረገልን ጨረቃዎች ማለት ነው እና በጣም ተማሩ።